ሰላም ጤና ይስጥልኝ። ውድ ቻናል ቤተሰቦች የዕለቱን መረጃ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋበዝኳችሁ። በመጀመሪያ አርዕስተ ዜና ዛሬ በሶማሊያ ክልል ሁለት ትላልቅ ሜጋ ፕሮጀክቶች መሰረተ ድንጋይ ተቀምጧል። እንዲሁም ኤርትራ የሀገራዊ እውቅናዋን ልትነጠቅ እንደምትችል የተለያዩ መረጃ ምንጮች እየጠቆሙ ይገኛሉ። በዝርዝር የምናየው ነው የሚሆነው አብራችሁኝ ቆዩ። በሶማሌ ክልል ካሉ በዓመት 111 ሚሊዮን ሌትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መርቀናል። በተመሳሳይ በዓመት 1.33 ቢሊዮን ሌትር ማምረት አቅም የሚኖረውን ሁለተኛ ዙርም አስጀምረናል። ከፈሳሽ ተፈጥሮ ጋዝ ምርት ባሻገር በኃይል ማመንጫ ዘርፉ 1000 ሜጋዋት የማመንጨት አቅም በመያዝ ከፍተኛ አስተዋጽኦም ይኖረዋል። ከሁሉም በላይ ፕሮጀክቱ የጋዝ ማምረቻ ብቻ አይደለም። ለማዳበሪያ ማምረቻ ወሳኝ የሆነውን ግብዓት በማቅረብ ለምግብ ሉዓላዊነት ጥረታችን የማዕዘን ድንጋይ ሆኖ ያገለግላል። ለኃይል ማመንጫና የክሪፕቶ ማይኒንግ ስራዎችን አስፈላጊ የሆኑ ግብዓቶችንም ያቀርብልናል። ዛሬ በሶማሌ ክልል የጀመርናቸው ከተያያዥ መሠረተ ልማት ግንባታ ጋር በአጠቃላይ ወደ አስር ቢሊዮን ዶላር ዋጋ ያላቸው ሜጋ ፕሮጀክቶች በተገቢ ክትትል እስከ መጠናቀቂያቸው ይደርሳሉ። የጀመርነውን ለመጨረስ ሁልጊዜም በጽናት እንደሰራን ነው። ሁሉ ተጠናቀው ለአገልግሎትም ይደርሳሉ። በሶማሌ የወጣው የብልጽግና ፀሐይ በመላው ኢትዮጵያ እስኪረጋገጥ በትጋት መስራታችንም እንቀጥላለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በወር ባልሞላ ጊዜ ውስጥ ሌላ ትልቅ አነቃቂ አመርቂና ለኢትዮጵያ መሰረት የሚጥሉ ስራዎችንም ያስጀመርንበት እለት ነውም ብለዋል። ይህ ስራ የስኬቶቻችን ማብሰሪያ የማንሰራራት መሻታችን ማሰሪያ አድርገን እንወስደዋለን ሲሉም ተናግረዋል። እያንዳንዱ ስኬት ተሰናስሎ የኢትዮጵያን ማንሰራራት እውን ማድረግ እንዲችል ስለሆነ ዋና ትልሙ፣ ይህ ቀን ለኢትዮጵያውያን ታላቅ ነውም ብለዋል። 2017 እና 2018 ዓ ምት ላይ ልክ እንደ መቶ ዓመት የሰፋ የአንድ ወር ጊዜ ለኢትዮጵያውያን አምጥቷል ያሉት ጠቅላይ ሚኒስትሩ 2017 ዓ ምት ማብቂያ ላይ ህዳሴ የሚባል የኢትዮጵያውያን ንጋት የተበሰረበትና ለአፍሪካ በሙሉ የሚያነቃቃ የኤነርጂ ፕሮጀክት አስመርቀናልም ብለዋል። አንድ ወር ባልሞላ ጊዜ ውስጥ በሶማሌ ክልል ወደ 10 ቢሊዮን ብር የሚጠጋ ኢንቨስትመንት ለማስጀመር፣ ለማስመረቅ ዛሬም ተገናኝተላን ሲሉ ተናግረዋል። ዛሬ ለሶማሌ የብልጽግና ፀሐይ ወጣለት ወጣለት። ይህ በሶማሌ የታየ ብርሃን በመላ ኢትዮጵያ እስኪረጋገጥና እያንዳንዱ ዜጋ ከድህነት አረንቆ አውጥቶ ወደሚገባ እንዲሁም የብልጽግናን የልማት ደረጃ እስኪደርስ ድረስ የሚጠበቅብን መትጋት መስራትና መጨረስ ነውም ብለዋል። እኛ እንጀምራለን፣ እኛ ተግተን እንሰራለን፣ እኛ እንጨርሳለን ያሉት ጠቅላይ ሚኒስትሩ ተግተን እንደጀመር እንደጨረስን ደግሞ ተግተው የሚተቹና ተግተው የሚዋሹ ያስፈልጉናልም ሲሉ ተናግረዋል። እነሱ ያወራሉ፣ እኛ ግን እንሰራለን። በስራዎቻችን ሁሉ ኢትዮጵያን ከፍ እናደርጋለን፣ ብልጽግናን እናረጋግጣለን ብለዋል። ይህ እስኪሆን ድረስ አርፈን የማንተኛ መሆኑን ለኢትዮጵያ ሕዝብ በድጋሚ ማረጋገጥ ወዳለው ሲሉም ጠቅላይ ሚኒስትሩ ተናግረዋል። ሆርን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓ.ም ላይ ለኤርትራ የሰጠችውን የሉዓላዊ ሀገርነት እውቅና ውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር ያቀረበበት ሰፊ ትንታኔ አውጥቷል። ጽሑፉ እንደሚሞግተው ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏ፣ በምትኩ የኢትዮጵያን ድህንነት በተደጋጋሚ የምታውክ የማተራመስ ኃይል በመሆኗ ኢትዮጵያ የሰጠችውን እውቅና ለዘላለም ለማቆየት ትገደድም አይገባም። ትንታኔው ኢትዮጵያ ይህንን እርምጃ እንድትወስድ የሚያስችሉ ህጋዊ፣ ስልታዊና ተጨባጭ ምክንያቶች እንዳሏትም በዝርዝር ያስቀምጣል። ጽሑፉ እንደሚለው በ1993 ዓ ም የተሰጠው እውቅና በወቅቱ በነበሩት የህወሓትና የሻዕቢያ መሪዎች መካከል የነበረውን የጦርነት ጊዜ አጋርነት ያሳየ የፖለቲካ ውሳኔ ነበር። ነገር ግን ያ ውሳኔ የተመሰረተበት የተሻለ ጎረቤት ግንኙነት ይመጣል የሚለው ተስፋ ከሰላሳ ዓመታት በኋላ ሙሉ በሙሉ ስህተት መሆኑም ተረጋግጧል ይላል። ትንታኔው ኤርትራ የኢትዮጵያን የልማት ፍላጎቶች ከማደናቀፍ አልፋ የኢትዮጵያን ተጽዕኖ ለመገደብና የባህር በር ምኞቷን ለማጨለም ከግብፅ ጋር ከመሰለፍ ወደ ኋላ ላልችም ሲል ይከሳል። የሆነ ሪቪው ትንታኔ አንድ ሀገር የሰጠውን እውቅና ማንሳት በዓለም አቀፍ ሕግ የተለመደ መሆኑንም ይጠቅሳል። የሀገር እውቅና መስጠት ሉዓላዊንና አንድ አስፈላጊነቱ የሚወስን እርምጃ ነው፣ ቋሚ ወይም የማይሻርም አይደለም ይላል ዓለም ከታይዋን ይልቅ የቻይና ህዝባዊ ሪፐብሊክን እውቅና መስጠቱ የምስራቅ ጀርመን እውቅና መሰረዙንና ሌሎች የወደቁ መንግስታት እውቅናቸው መነሳቱን እንደ ምሳሌ ይጠቅሳል። ኢትዮጵያ ለኤርትራ መገንጠል ፈቃዷን የሰጠች እናት ሀገር በመሆኗ ያ ፈቃድ የተመሰረተባቸው መነሻዎች ሲጣሱ ውሳኔዋን እንደገና ለመመርመር የበለጠ ህጋዊ መሰረት አላት ሲልም ይከራከራል። አንደኛ፣ ትንታኔው ኤርትራ አንድ ሀገር ለመባል የሚያስፈልጓትን መሠረታዊ መስፈርቶች ማሟላት ተስኗታልም ሲልም ይሞክታል። ሁለተኛ፣ በማያባራው የግዳጅ ውትድርናና ጭቆና ምክንያት በሚሊዮኖች የሚቆጠሩ ዜጎቿ በተለይም ወጣቶች ሀገሪቱን ጥለው እየተሰደዱ ነው። ሶስተኛ፣ ሀገሪቱ በህገ መንግስት የማትመራ ከ1993 ዓመት ጀምሮ አንድም ምርጫ ያላካሄደችና ተጠያቂነት የሌለው ወታደራዊ አገዛዝ የሰፈነባት መሆኑንም ይጠቅሳል። ኢኮኖሚዋ በስደተኞች በሚላክ ገንዘብ በማዕድንና በግዳጅ ስራ ላይ የተመሰረተ በመሆኑ እድገት የሌለውና የተዳከመ ነውም ይላል። በተጨማሪም የሰብአዊ መብት ድርጅቶች ሪፖርቶችን በመጥቀስ ሀገሪቱ በዜጎቿ ላይ የምታደርሰውን ከፍተኛ የሰብአዊ መብት ጥሰትና በፈርጃይ ስቴት ኢንዴክስ ላይ ካሉ ከፍተኛ ስጋት ካለባቸው ሀገራት ተርታ መሰለፏ እንደ ሀገር መውደቋን ያረጋግጣልም ሲልም ይደመድማል። ጽሁፉ ኤርትራ በኢትዮጵያ ውስጥ ጉዳይ ጣልቃ በመግባት በአማጺ ቡድኖች እንደምትደግፍ ከባድ ክስ ያቀርባል። በቅርቡም የአማራ ፋኖን የኦሮሞ ነጻነት ሰራዊትንና ከፕሪቶሪያ ስምምነት በኋላ የተከፈለውን የህወሓት ክንፍል እንደምትረዳም ጠቁማል። ከግብጽ ጋር ያላት የጠበቀ ግንኙነትም የኢትዮጵያን እድገት ለመግታት የታለመ ስልታዊ አካሄድ ነው ሲልም ይተነትናል። እንደ ሆርን ሪቪው ትንታኔ እውቅናን ማንሳት ምሳሌያዊ ብቻ ሳይሆን ተግባራዊ ፋይዳ አለው ይላል። አንደኛ ዲፕሎማሲ ጫና መፍጠሪያ ይሆናል። ኢትዮጵያ የባህር በር በሚመለከት ድርድሮች ላይ ኤርትራን ጫና ውስጥ እንድትከት ያስችላታል። ኢትዮጵያ የባህር በርን በሚመለከቱ ድርድሮች ላይ ኤርትራን ጫና ውስጥ እንድትከት ያስችላታል። ህጋዊነት ይነፍጋል። ኤርትራን መንግስት ህጋዊነት በማሳጣት ዓለም አቀፍ ድጋፍ እንዳታገኝም ያደርጋል። ሉዓላዊነት ከተጠያቂነት ጋር ተያያዥ መሆኑን ያሳያል። አንድ ሀገር ሉዓላዊነት ሲል ለድርጅቶችም ተጠያቂ መሆኑን የሚያሳይ መልእክት ያስተላልፋል ይላል መከራከሪያ። ጽሁፉ ሲያጠናቅቅም ኢትዮጵያ ለኤርትራ የሰጠችውን እውቅና የተመሰረተበትን የተስፋ መንፈስ ኤርትራ ራሷ እንዳጠፋችው በመግለጽ ኢትዮጵያ እውቅናውን ለመንጠቅ ህጋዊ መብትም ሆነ ስልታዊ ምክንያት አላት ሲል ይደመድማል። ውድ ቻናል ቤተሰቦች የእለቱ መረጃ ይህን ይመስላል። ላይክና ሸር እያደረጋችሁ በሌላ መረጃ እስከምንገናኝ ይጠብቁን። እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ እለት ለት አዳዲስ መረጃዎች እንዲደርሷችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ